እንደምን አላችሁ፣ የተወደዳችሁ። ለማንቸስተር ዩናይትድ አስቸጋሪ የውድድር ዘመን መሆኑ ለሁሉም ሰው ግልጽ ነው። በፕሪሚየር ሊግ በተለይ ግን ደግሞ በሳምንቱ መጨረሻም በኤፌ ካፕ በፉልሃም በመለያ ምት ተሸንፎ ከውድድር ውጭ ሆኗል። ይሄ ደግሞ ወደ አውሮፓ ውድድሮች ለመሳተፍ ሌላኛው ቲኬት ነበር። ነገር ግን እያንዳንዱ የማንቸስተር ዩናይትድ ሽንፈት እና ደግሞ እያንዳንዱ የቤሲክታሽ ድል የአንድን ሰው የማንቸስተር ዩናይትድ ኃላፊነት ላይ የነበረውን ሬከርድ እንደገና እንደ አዲስ እንዲያድስለት እያደረገ ይመስላል። ኦሌጎነ ሶልሻ አሁን በቱርክ ነው፣ በሴክታሽን እያሰለጠነ የሚገኘው ሪቪዥኒዝም ሆኖ ባይቆጠር ወደኋላ ተመልሶ ማየት ተደርጎ ባይቆጠር ኦሌጎነ ሶልሻ ለሶስት ዓመት የትኛውንም ፕሮጀክት ሳይረከብ ከቆየ በኋላ በቤሲክታሽ እየሰራ ያለው ስራ በጠቅላላው በማንቸስተር ዩናይትድ ውስጥ ያለውን ለአሰልጣኞችም ለተጫዋቾችም ለመጎልበት አስቸጋሪ የሆነ ኢንቫይሮንመንት፣ ስኬታማ ለመሆን አስቸጋሪ የሆነ ድባብ በክለብ ውስጥ እንዳለ የሚያሳይ ነው። ኦሌ ጉነ ሶልሻ ከማንቸስተር ዩናይትድ በተሰናበተበት ጊዜ ቡድኑ በፕሪምየር ሊግ ሰባተኛ ስፍራ ላይ ነው የነበረው። በጊዜው እሱ በዋትፎርድ ተሸንፎ ከኃላፊነት በተነሳ ጊዜ ፕሪምየር ሊጉን ይመራ ከነበረው ቡድን በ12 ነጥብ ነበር ይርቅ የነበረው። በቻምፒየንስ ሊግም ወደ ሁለተኛው ዙር ለማለፍ በጥሩ ሁኔታ ላይ ነበር። ኖቬምበር 2021 ነው በወቅቱ አሰልጣኙ ከኃላፊነቱ የተሰናበተው። ከዚያ ስንብቱ ከስድስት ወራት በፊት ደግሞ ማንቸስተር ዩናይትድ በፕሪምየር ሊግ ሁለተኛ ስፍራን ይዞ ከማንቸስተር ሲቲ ቀጥሎ ያለውን ቦታ ይዞ ነበር ያጠናቀቀው። በዛው ተመሳሳይ የውድድር ዘመን በ2020-2021 የውድድር ዘመን ማንቸስተር ዩናይትድ ለዩሮፓ ሊግ ፍጻሜ ደርሶ በኡናይ ኤሜሪ ቪያሪያል በመለያ ምት ነበር የተረታው። አሁን ማንቸስተር ዩናይትድ 14ተኛ ስፍራ ላይ ነው ያለው። ባለፈው እሁድ ደግሞ በፉልሃም ተሸንፎ ከኤፍ ኤ ካፕ ውጪ ሆኗል። ከእያንዳንዱ እንዲህ ካለ የዩናይትድ ሽንፈት በኋላ የኦሌጎነ ሶልሻ ምስል የበለጠ የተሻለ ሆኖ መታየት ጀምሯል። አሁን ከዚህ በፊት አስታውሳለሁ፣ ጆዜ ሞሪኞ ከማንቸስተር ዩናይትድ ከተሰናበቱ በኋላ በዩናይትድ ስለነበራቸው አንድ ሬከርድ ሲናገሩ በ2017/18 የውድድር ዘመን 81 ነጥብ ይዘን ሁለተኛ ሆነን የጨረስንበት የውድድር ዘመን በእኔ ከአሰልጣኝነቴ ስኬታማ የውድድር ዘመኖች መካከል አንዱ ነው ብለው ነበር። በወቅቱ ለብዙ ሰው ግራጋቢ አስተያየት ነበር። ምክንያቱም ጆዜ ሞሪኞ ሁለት ጊዜ ቻምፒየንስ ሊግ ያሸነፉ፣ ስምንት ጊዜ በየሀገራቱ ተዘዋውረው የሊግ ድሎች ያሳኩ፣ ሌሎች በርካታ ዋንጫዎችንም ያሸነፉ አሰልጣኝ ናቸውና በምንም ሁኔታ ውስጥ ቢሆኑ ሁለተኛው ሆኖ መጨረስን ስኬታማ የውድድር ዘመን ብለው ሊጠሩት አይችሉም የሚል ስሜት ነበረን ብዙዎቻችን የእሳቸውንም ተመልሰን ስናይ የሶልሻንም ተመልሰን ስናይ እነዚህን ሰዎች ከነሱ ቀጥለው የመጡት አሰልጣኞች ስላላሻሻሉት ወደኋላ ተመልሰን እውነትም ጆዜ እውነት አላቸው። ደግሞ በክለብ ውስጥ አልፈዋልና የክለቡን አጠቃላይ አሰራር፣ የባለቤቶቹን አስተዳደር፣ ትልልቆቹን ውሳኔዎች በተመለከተ ከሁላችንም የተሻለ ፐርስፔክቲቭ አላቸውና ነገሩን ስንከልስ በወቅቱ ይታሰብ የነበረውን ያህል መጥፎ አልነበረም ማለት ነው የእነዚህ የሁለቱም አሰልጣኞች የማንቸስተር ዩናይትድ የኃላፊነት ዘመን ከዚያ በኋላ በተለይ የተከተለውን ስናይ ተመሳሳዩ ነገር ነው ለሶልሻም ቤሲክታሽ እያሸነፈ ነው በቱርክ ኃላፊነቱን ከተረከበበት ጊዜ በኋላ የቡድኑን ውጤት በፍጥነት አሻሽሎታል ስድስት ተከታታይ ጨዋታዎች አሸንፏል አሁን ወደ አራተኛ ስፍራም ከፍ አድርጎታል ልክ በማንቸስተር ዩናይትድ እንደነበረው አይነት የአማረ የሰመረ አጀማመር ነው በቱርክ ኦሌ ጉነር ሶልሻ የጀመረው። ወደ ዩናይትድ መጣ በ2018/19 የውድድር ዘመን ከጆዜ ሞሪኞ መሰናበት በኋላ ነው እሱ በኃላፊነቱ የተሾመው። የመጀመሪያዎቹን ስምንት ጨዋታዎች አሸንፎ ነበር የጀመረው። ነገር ግን በማንቸስተር ዩናይትድ ኃላፊነቱን ማግኘቱ ጭምር ስለሚገባው ሳይሆን ክለቡን ስለሚያውቅ ነው ኃላፊነቱ የተሰጠው ከዚህ በፊት የማንቸስተር ዩናይትድ ተጫዋት ስለነበር እንጂ ጥሩ አሰልጣኝ ስለሆነ ነው ይሄን ኃላፊነት ያገኘው የሚል አስተያየት አልነበረ። አንደር ኳሊፋይድ ነው፣ እድለኛ ነው፣ በትክክለኛው ጊዜ የተገኘ ትክክለኛው ሰው ነው የሚል አስተያየት ነበር ስለሱ ይሰጠ የነበረው። ምንም እንኳ በሀገሩ ሞልደ የሚባለውን ክለብ በኖርዌይ ሲያሰለጥን በዩሮፓ ሊግ ጥሩ ሪካርዶች የነበሩትም ቢሆን የቡድኗ ጫዋትም በአውሮፓ መድረክም የተደነቀ ቢሆን ነገር ግን ያ የሞልደ ሪከርዱ ለማንቸስተር ዩናይትድ አሰልጣኝነት ብቁ ያደርገዋል ብለው አያምኑም ሰዎች። እና ደግሞ ይህም ስህተት ነው ማለት አይደለም። ኦሌ ጉነ ሶልሻ ባይሆን ስሙ ለማንቸስተር ዩናይትድ የመጫወት ታሪክ ባይኖረው ኖሮ አንድ ሞልደን ያሰለጠነ ሰው የማንቸስተር ዩናይትድ አሰልጣኝ አይሆንም። እሱ በጠቅላላው እውነት ነው። ስለዚህ እድለኛ ነበር ሲባል ቆይቷል። ግን በቤሲክታሽ ያሳየው ነገር ልክ ነው። የማንቸስተር ዩናይትድ ኃላፊነትን ሲያገኝ እድለኛ ቢሆንም የቀድሞ የተጫዋችነት ታሪኩ ለዩናይትድ ኃላፊነት እንዳሳጨው እሙን ቢሆንም ነገር ግን ጥሩ አሰልጣኝ ማሰልጠን የሚችል መሆኑን ግን አሁን በቤሲክታሽ እያሳየ ነው። ቤሲክታሽም ያለበት ሊግ፣ የቱርክ ሊግ በፕሪምየር ሊግ መጠን ያለ አይደለም። ግን የቤሲክታሽ አጀማመሩ ቢያንስ ኮቺንግ ላይ በጣም ጥሩ እንደሆነ ያሳያል። በዩናይትድ ውጤቱ እንኳ ጥሩ አልነበረም ቢባል፣ ሁለተኛው ሆኖ ጨርሷል። እንዳነሳሁት ለዩሮፓ ሊግ ፍጻሜ አድርሶታል። ቡድኑ ሶስት የተለያዩ ሴሚፋይናሎች ላይ ተጫውተዋል። አንዳንድ ተጫዋቾች በሱ ስር ተሻሽለዋል፣ ጥሩ የውድድር ዘመናት አሳልፈዋል። ነገር ግን እሱ እንኳን ለዩናይትድ አይመጥንም፣ በቂ አይደለም እንኳ ቢባል ግን ችግሩ የሶልሻ ብቻ እንዳልነበር የሚያሳይ ነው። የማንቸስተር ዩናይትድ ኃላፊነት ለበርካታ ሰዎች ወደሚሉት ኢምፖሲብል ጆብ ወደሚሉት ስኬታማ ለመሆን ወደሚያስቸግር ኃላፊነት ከፍ ያለ እንደነበር ከሱ መልቀቅ በኋላ የተኩት አሰልጣኞችን ውጤቶች ማየት ይቻላል። ሰር አሌክስ ፈርጉሰን 2013 ዩናይትድን ከለቀቁ በኋላ እሳቸውን የተኳቸው አሰልጣኞች በየጨዋታው በሊግ የሚያገኙትን የነጥብ አማካይ ብናይ ኦሌጉነ ሶልሻ ሁለተኛ ነው። ጆዜ ሞሪኞ ብቻ ናቸው ከሱ የበለጠ በጨዋታ በአማካይ ብዙ ነጥብ ያገኙት፣ 189 የኦሌጉነ ሶልሻ 181 ሉይ ቫንሃል 179 ኤሬክተንሃግ አንድ ነጥብ ሰባት ሁለት ዴቪድ ሞይስ አንድ ነጥብ ስድስት ስምንት ራልፍ ራኝክ አንድ ነጥብ አምስት አራት ራልፍ ራኝክ ኦሌ ጎነስ ሶልሻን የተኩት አሰልጣኝ ናቸው። አሁን ደግሞ በሩበን አሞሪም ስር አንድ ነጥብ አንድ ሶስት ነጥብ ነው። ማንቸስተር ዩናይትድ ከሶስቱ ነጥብ በአማካይ በየጨዋታው የሚያገኝ ከሱ በኋላ የመጡት አሰልጣኞች አንዳቸውም ቴንሃግ የሆኑ ራኝክ፣ አሁን ደግሞ አሞሪም የእሱን ያህል በአማካይ ብዙ ነጥብ አላገኝ ሰዎች በጊዜው ታላቅ እግር ኳሳዊ አይዲዮሎጂ የለውም ይሉታል። ቡድኑ የሚጫወትበት መንገድ እንዲህ ነው ብሎ ለማድነቅ ያስቸግራል የሚሉ ሰዎች አሉ። ግን ቢያንስ ግለሰቦች፣ ተጫዋቾች በተናጠል እንዲጎሉ ማድረግ ችሏል። ማርከስ ራሽፎርድ 23 ጎል ያስቆጠረበትን የውድድር ዘመን አሳልፏል። ፖል ፖግባ በተሟላ መንገድ በወጥነት ባይሆንም፣ ግን የክህሎቱን መጠን በብልጭታ አሳይቷል። ሉክሾ የእንግሊዝ ብሔራዊ ቡድን ጠቃሚ ተጫዋቾ ሆነው በኦሌጎነ ሶልሻ የማንቸስተር ዩናይትድ ውስጥ ስልጠና ነው። ብሩኖ ፈርናንዴሽ እጅግ ስኬታማ ዝውውር ነበር። የሙድና የኮንፊደንስ ተጫዋች የሆነው አንቶኒ ማርሲያል እንኳን በአንድ የውድድር ዘመን 17 የፕሪሚየር ሊግ ጎሎች አስቆጥሯል። ከማንቸስተር ዩናይትድ አካዳሚ ብቅ ያለው ሜሰን ግሪንዉድ በአንድ የውድድር ዘመን እሱም በሁሉም ውድድሮች 17 ጎሎች አስቆጥሮ ነበር። ስለዚህ እነዚህንና ሌሎች ግለሰቦች እንደው አስደናቂ ፍልስፍና ባይኖረው ልክ እንደ የርገን ክሎፕ ገገን ፕሬሲንግ ወይም እንደ ጓርዲዮላ ወይ ጎደ ፖሴሲዮን ባይኖረውም አንድ የሚታወቅበት የጨዋታ አይዲዮሎጂ ባይኖረው እንኳ፣ ነገር ግን ቢያንስ ተናጥል ግለሰቦች ጥሩ እንዲጫወቱ ማድረግ ይችላል ማለት ነው። ብሩኖ ፈርናንዴዝን ያስፈረመው እሱ ነው። በዝውውሮች ላይ አንዳንድ በወሰናቸው ውሳኔዎች ይተቻሉ፣ ግን ከዛ በኋላ የሆነው ነገር ከዛ አስቀድሞ ከሆነው ጋር ስናወዳደረው እንደማለት ነው። ማንቸስተር ዩናይትድ የሆነ ስቴቢሊቲ ነበሩ። እሱ የዩናይትድ አሰልጣኝነትን ኃላፊነት ተረክቦ በቆየበት ጊዜ በፕሪምየር ሊግ ከዩናይትድ የበለጠ ነጥብ የሰበሰቡት ሁለት ቡድኖች ማንቸስተር ሲቲ እና ሊቨርፑል ብቻ ነበሩ። የጓርዲዮላ ማንቸስተር ሲቲ፣ የክሎፕ ሊቨርፑል ደግሞ ባለፈው አስር ዓመት በእንግሊዝ እግር ኳስ ውስጥ ያስቀመጡትን ስታንዳርድ እናውቃለን። አንድ ዓመት ከስምንት ወር ገደማ በማንቸስተር ዩናይትድ ኃላፊነት ቆይቷል። አንድ ሙሉ ሲዝን የነበረው የመጀመሪያው ከጆዜ ስንብት በኋላ ግማሽ የውድድር ዘመን፣ የመጨረሻው ኖቬምበር ላይ ነው የተሰናበተው። ስለዚህ ሶስት አራት ወር ነው የቆየው። ስለዚህ አንድ ዓመት ከስምንት ወር ገደማ፣ አንድ ዓመት ከዘጠኝ ወር ገደማ ነው በኃላፊነት የቆየው። ሁለት ሙሉ አመት አልሞላም በኃላፊነት የቆየበት ጊዜ ነገር ግን በዛ ጊዜ ዩናይትድ ከማንቸስተር ሲቲ እና ከሊቨርፑል ብቻ የሚያንስ ነጥብ ነው የሰበሰቡ። ቅድም እንደጠቀስኩት በፕሪምየር ሊግ ብቻ ሳይሆን በሌሎች የጥሎ ማለፍ ውድድሮችም የካፕ ኮምፒቲሽንስ በሚሏቸውም ሶስት ግማሽ ፍጻሜዎች ላይ ደርሷል። ልክ ነው። ሶስቱንም ግማሽ ፍጻሜዎች ተሸንፏል። ግን አንድ የሚያሳየን ነገር ቡድኑ በጥሎ ማለፍ ውድድሮችም ብዙ ርቀት ይሄድ እንደነበር በሱ የኃላፊነት ዘመን ያሳያል። የፐርፎርማንስ ኮንሲስተንሲ የሚሉት ማለት ነው። በሌላ ውድድር ደግሞ ለፍጻሜ ደርሷል ከቪያሪያል ጋር በዩሮፓ ሊግ ፍጻሜ ደርሶ በመለያ ምት ነው የተሸነፈው። ማንቸስተር ዩናይትድ በሶልሻ ስር 29 ተከታታይ የሊግ ጨዋታዎችን የፕሪምየር ሊግ ጨዋታዎችን ከሜዳ ውጪ ሳይሸነፍ ሄዶ ሬከርድ ይዟል። አሁን በዚህ ዘመን ማንቸስተር ዩናይትድ 29 ተከታታይ የፕሪምየር ሊግ ከሜዳ ውጪ የሚደረጉ ጨዋታዎችን ሳይሸነፍ ይጓዛል ብሎ ማሰብ እንኳ አስቸጋሪ ነው፣ ቡድኑ ከሚታይበት ሰፊ ድክመት አንጻር። የክሎፕ አይነት በግርማ ሞገስ የተሞላ መሪ አልነበረም የማንቸስተር ዩናይትድ የክሎፕ አቻም አልነበርም። በሳቸው ደረጃ ያለ አሰልጣኝ አይደለም፣ ወይም በጓርዲዮላ ወይም በሌሎች ትልልቅ አሰልጣኞች ደረጃ ያለ አሰልጣኝ አይደለም። ግን አሁን ተመልሰን ስናየው መጥፎ አልነበረም የእሱ ጊዜ። በተለይ ደግሞ ከዚያ በኋላ ማንቸስተር ዩናይትድ ባለፈው የውድድር ዘመን እና በዚህኛው የውድድር ዘመን ከእሱ መሰናበት በኋላም በዚያው የውድድር ዘመን ዩናይትድ የደረሰበት ዝቅታ ወደኋላ ተመልሰን፣ አይ ያን ያህል የከፋ አልነበረም ማለት ነው እንድንል የሚያደርግ የሆነ ይመስለኛል። እሱን በተመለከተ ያሉ ተገቢ ጥያቄዎች አሉ። አንደኛ ወጥ ስታይል የለውም። በዚህኛው የእግር ኳስ ዘመን ደግሞ ትልልቅ ክለቦች በስታይሉ ተለይቶ የሚታወቅ አሰልጣኝን የመቅጠር ፍላጎት አላቸው። ይሄ ነው የጓርዲዮላ አጨዋወት፣ ይሄ ነው የክሎፓ አጨዋወት እንላለን። ስታይላቸው ዲፋይንድ ነው የሚታወቅ ነው። ሶልሻ አንድ አይነት አሰልጣኝ አይደለም። ኦልድ ስኩል አሰልጣኝ የሚሉት ወይም የክላሲካል ስኩል አሰልጣኝ የሚሉት ነው በዚህ ዘመን ብዙዎቹ ትልልቅ ክለቦች ትልልቆቹ ብቻ ሳይሆኑ እነ ብራይተንንም እነ ቦርንመዝንም ብታዩ የሚታወቅ የጨዋታ ስታይል ያላቸው አሰልጣኞችን መቅጠር ይፈልጋሉ። የሚመረጠው የሃይ ፕሬሲንግ፣ የኳስ ቁጥጥር፣ ከኋላ መጫወት የሚወድ አሰልጣኝን መቅጠር ነው። ሶልሻ በዚህ ስኩል ውስጥ ያለ አይደለም። ምንም እንኳ በሞልደ የሃይ ፕሬሲንግ ቡድን በመስራቱ የሚደነቅም ቢሆን የተማረው ከሰር አሌክስ ፈርጉሰን፣ ሰር አሌክስ ፈርጉሰን ደግሞ በእግር ኳስ ታሪክ ምናልባት ምርጡ፣ ቢያንስ ውጤታማው አሰልጣኝ ናቸው። ነገር ግን ሁል ጊዜም ከሳቸው ጋር ለብቻው የሚጠቀስ የጨዋታ ስታይል የለም። በሀይ ቴምፖ የሚያጠቃ ቡድን ነበራቸው እንላለን እንጂ በዘመናት ሁሉ የተለያዩ ቡድኖችን የገነቡት፣ ለሩብ ክፍለ ዘመን እና ከዚያ በላይ ማንቸስተር ዩናይትድን ሲያሰለጥኑ፣ አንድ የአሌክስ ፈርጉሰን መንገድ ተብሎ የሚጠቀስ የጨዋታ ስታይል የለም። ልክ እንደ ፈርጉሰን ሶልሻም ከሳቸው ተምሯልና ለተጫዋቾች የበለጠ ክህሎትን የመግለጽ ነፃነት በመስጠት የሚያምን በሞቲቬሽን የሚያምን ነው። በራስ መተማመን የሚያምን በስኬት ልናወዳድረው ባንችልም የካርሎ አንቼሎቲ ታይፕ አሰልጣኝ ነው። አንቼሎቲም ልክ እንደ ፈርጊ ሁሉ አንድ ወጥ የሆነ የጨዋታ ስታይል ያላቸው አሰልጣኝ አይደሉም። ከሶልሻ ጋር በአንድ አንቀጽ መጥራቴ ተገቢ ላይ ሆን ይችላል። ስለ ስኬታቸው ውድድር አይደለም ግን ያነሳሁት እሱን ያነሳሁት ስለ ስታይል ተመሳስሎች ነው። አንቸሎቲ አሁን በዚህ ዘመን ካሉት ስኬታማ ከሚባሉት አሰልጣኞች የሚለይ ካራክተሪስቲክስ አላቸው። እሱም አዳፕትቢሊቲ እንዳሏቸው ተጫዋቾች ስብስብ አይነት፣ በኤቨርተን ለምሳሌ የበለጠ ቀጥተኛ እግር ኳስ ይጫወታሉ። ረጅም ኳስ ከግብ ጠባቂው ጆርዳን ፒክፎርድ ለዘጠኝ ቁጥራቸው ዶሚኒክ ካልቨርት ሉዊን እንደ አይነት ዳይሬክት ሩት አጫዋት ነበራቸው። በሪያል ማድሪድ የበለጠ የፖሴሽን ቡድን ነው ግን ፈጣን ተጫዋቾች ስላሏቸው ደግሞ በፋስት ትራንዚሽን ይጫወታሉ፣ በፈጣን ሽግግር ይጫወታሉ። ያላቸውን ስብስብ እና ያሏቸው ተጫዋቾች አይነት የሚስማማቸውን የጨዋታ ውቅር የሚያዘጋጁ አሰልጣኝ ናቸው። በዚህ መንገድ አምስት ቻምፒየንስ ሊግ አሸንፈዋል። በአምስቱም የአውሮፓ ሊጎች ከተለያዩ አምስት ክለቦች ጋር የሊግ ባለድል ሆነዋል። በሁለቱም ዘርፎች ቀዳሚ ናቸው። ስኬታቸው ለውድድር እንኳን የሚቀርብ ባይሆንም በፍሌክሲቢሊቲያቸው ግን በተለዋዋጭነታቸው ግን ይመሳሰላሉ ማለት ይቻላል። በአጭር ጊዜ በማንቸስተር ዩናይትድ ደግሞ በአጭር ጊዜ በቤሲክ ታሽ ይህንን አሰልጣኙ እያሳየ ነው። አንቸሎቲ አንድ አሰልጣኝ ጥሩ ለመባል የግድ ሰባፐርሰንት ፐርሰንት ኳስ የሚቆጣጠር በእያንዳንዱ ጨዋታ መሆን እንደሌለበት ያሳዩ ናቸው። ጥሩ ነው ሰባ ፐርሰንት ኳስ መቆጣጠር መቻል ግን የግድ አይደለም። ትልልቅ ክለቦች ግን ከዛ በኋላ አልቀጠሩትም። መጠበቅ ነበረበት። ለሶስት ዓመት ፕሮጀክት ሲያማረጥ ትልልቅ ክለቦች እንደማይቀጥሩት ግልጽ ነበር። ቅድም ባነሳሁት የስታይል ጥያቄ ምክንያት ትልልቅ ክለቦች በሙሉ እንዲህ አይነት አሰልጣኞችን የሚፈልጉበት ዘመን ስለሆነ እሱ በሀገሩ ኤሊቴሴሪየን ወይም የሀገሪቱ የሊግ ሻምፒዮን ቢሆንም ከሞልደ ጋር የሀገሪቱን የጥሎ ማለፍ ውድድር ቢያሸንፍም ሰዎች የበለጠ የሚያስታውሱት ከካርዲፍ ጋር ከፕሬምየር ሊግ መውረዱን ነው። በዚህ ምክንያት ነው የአሰልጣኝነት ስሙን ለማደስ የቤሲክታሽ ኃላፊነት እንደ ወርቃማ እድል የተቆጠረው ወይም የሚቆጠርለት ወደዚያ ሲሄድ፣ ወደ ማንቸስተር ዩናይትድ ሲመጣ በነበረው ሌጀንደሪ ስታተስ ከዚህ በፊት በክለቡ በተጫዋችነት በሰራው ገድል ምክንያት ሳይሆን በኮምፒተንሱ ምክንያት በኳሊፊኬሽን ምክንያት ነው የቤሲክተሽ ኃላፊነትን የተረከበው። ከዚህ በፊት ቤቱን ስለሚያውቀው አይደለም፣ ሊጉን ስለሚያውቀው አይደለም። ወደ አዲስ ሀገር ሄደ፣ ከዜሮ ጀመረ። አሁን ለወደፊቱ የት እንደሚደርስ ባናውቅም በቤሲክታሽ የስኬቱ ሁኔታ ግን ቢያንስ ጅማሬው ብዙ ክሬዲት የሚያሰጥ ነው። ቅድም እንዳልኩት ነው ጆዜ ሞሪኞ በዩናይትድ ኃላፊነታቸው ያንን ሁሉ ስኬት ያሳኩ ከ25 በላይ ዋንጫዎች ያገኙ አሰልጣኝ ሁለተኛው ሆኖ መጨረስን ጥሩ ካሉት ከአሰልጣኝነቴ ትልልቅ ስኬቶች መካከል አንዱ ብለው ከጠሩት እና አሁን ዩናይትድ ከሳቸው መልቀቅ በኋላ እሳቸው በዚያ የውድድር ዘመን ያገኙት የነጥብ ብዛትን አግኝቶ አያውቅም። 81 ነጥብ ነበር ያገኙት። ሌሎች ዋንጫዎች እንዳሸንፉ እናቃለን። ዩሮፓ ሊግን፣ ሊግ ካፕን አሸንፈዋል። ግን ይሄ ጠቅላላ ነገር ነው። ሶልሻን እንደ ምሳሌ ላንሳው እንጂ ሌሎች አሰልጣኞችና ተጫዋቾች ከማንቸስተር ዩናይትድ መልቀቅ በኋላ ችግራቸው የኮችንግ እንዳልነበር፣ የብቃት እንዳልነበር አሳይተዋል። ያለፈው የአውሮፓ ዋንጫ ላይ የኦስትሪያ ብሔራዊ ቡድንን ያሳዩን ራልፍ ራኒክ በኦስትሪያ ብሔራዊ ቡድን ኃላፊነት ለመክረም ወሰኑ እንጂ በባየር ሚኒክ በጥብቅ ተፈልገው ነበር። ስማቸውን እዛ ከሄዱ በኋላ አድሰዋል። የማንቸስተር ዩናይትድ ኃላፊነታቸው የሙሉ ጊዜ አሰልጣኝነት ኃላፊነት ባይሆንም ነገር ግን ኮምፒተንት አሰልጣኝ መሆናቸውን ግን ከዩናይትድ ከለቀቁ በኋላ አሳይተዋል። አሁን ሶልሻ ሌላ ምሳሌያችን ነው። በወቅቱ የዩናይትድ የጊዜያዊ አሰልጣኝነት ኃላፊነትን የተረከበው ማይክል ካሪክ ሚድልስቦሮን ባለፈው ጥቂት ዓመታት ወደ ፕሪምየር ሊግ ለመምጣት የሚፎካከር ቡድን አድርጎታል፣ መጨረሻ ላይ የነበረን ቡድን። ኬረን ማኬና ሌላ የማንቸስተር ዩናይትድ የኮችንግ ስታፍ አባል የነበረ ሰው ኤብስዊች ታውንን ከሶስተኛ ዲቪዚዮን ወደ ፕሪምየር ሊግ አድርሷል። ግን ሌሎችም ተጫዋቾች አሉ፣ እንደው እንደ ሜጋ ፍሎፕ የተቆጠሩ ተጫዋቾች ለምሳሌ አንቶኒ የቤቲስ አጀማመሩ ብዙ እየተነጋገርንበት ያለ ነው። መቶ ሚሊዮን ወጣበት ልክ ነው። ሜዳ ውስጥ የሰጠው አገልግሎት ደካማ ስለሆነ ፍሎፕ ይባላል፣ ያልተሳካ ዝውውር ይባላል፣ ትልቅ የገንዘብ ብክነት ይባላል። ዝውውሩን በተመለከተ ልንከራከርበት እንችላለን። ነገር ግን ወደ ሪያል ቤቲስ ከሄደ በኋላ ቢያንስ፣ በጅማሬው በመጀመሪያዎቹ ሳምንታት በጣም ጥሩ እየተጫወተ ነው። በየጨዋታው የጨዋታው ኮከብ እየተባለ ነው። ዳቪድ ደሄያ በፊዮረንቲና ከሴሪያ ምርጥ ግብ ጠባቂዎች መካከል አንዱ ነው። ስኮት ማክቶሚናይ በናፖሊ እንደዚሁ፣ በተመሳሳይ ከናፖሊ የዚህ ውድድር ዘመን የዋንጫ ፉክክር የጥንካሬ ምሰሶዎች መካከል አንዱ ሆኖ ይቆጠራል። ባለፈው እሱን ብቻ የተመለከተ አንድ ፕሮግራም ሰርተናል። ባለፉት ዓመታት ወደ ማንቸስተር ዩናይትድ ከመምጣታቸው በፊት አስደናቂ ነበሩ፣ ከዩናይትድ ከለቀቁም በኋላ ያንን ክህሎታቸውን መልሰው ያገኙ በርካታ ተጫዋቾችን አይተናል። ይሄ በመጠኑ ለአሰልጣኞችም ይሰራል። ሶልሻ የዛ ጥሩ ምሳሌ ነው። አሁን ይሄ ነው ስለ ግሌዘር ብዙ ደጋፊዎችን እንዲነጋገሩ የሚያደርጋቸው። በክለቡ ዙሪያ ስለተፈጠረው ኢንቫይሮንመንት ስኬታማ ለመሆን የሚያስቸግር ከባቢ መሆኑን የሚያሳይ ነው። ሰሞኑን አሰልጣኝ ሩበን አሞሪም ስለ አንቶኒ ሲናገር በማንቸስተር ዩናይትድ ስኬታማ ያልሆነበት ምክንያት ፊዚካሊቲ ነው የሚል አስተያየት ሰጥቶ ነበር። በቤቲስ ስላላጀማመሩ ተጠይቆ በእንግሊዝ ፕሪምየር ሊግ ለመጫወት የሚያስችል የፊዚካል ሌቭል የለውም፣ የእሱ አስተያየት ነገር ግን የተጫዋቹ ወኪል ዡኒዮር ፔድሮሶ ይባላል፣ ከማርካ ጋር አንድ ቃል ምልልስ ነበረው። ስለዚህ ጉዳይ ተጠይቆ የማንቸስተር ዩናይትዱ አሰልጣኝ ስለ ደንበኛ እንዲህ ያለ ምን ትላለ ተብሎ ተጠይቆ ማለት ነው እና እሱ ሲመልስ ምን አለ? የአንቶኒን በማንቸስተር ዩናይትድ ስኬታማ አለመሆን ፊዚካል ፕሮብለም ነው ወይ አካል የፊዚካሊቲ አካል ብቃት ጉዳይ ነው ብሎ ማንሳት ጠቅላላውን እውነት አያሳይም። ወደ ስፔን ከመጣ በኋላ እያሳየ ያለው ብቃት ሌላ አውድ እንደሚያስፈልገው በማንቸስተር ዩናይትድ ስለነበረው ሁኔታ የበለጠ መመርመር እንዳለብን የሚያሳይ ነው። ምክንያቱም አንቶኒ ብቻ ሳይሆን በማንቸስተር ዩናይትድ ያልተሳካላቸው ሌሎች ተጫዋቾች ክለብ ከቀየሩ በኋላ እንደገና ስኬታማ ሆነዋል። ስለዚህ ችግሩ ከተጫዋቾች የሚመነጭ ነው ወይ ብሎ መጠየቅን አስፈላጊ ያደርገዋል። ይሄ አለ ተመሳሳይ ነገር ለአሰልጣኞች ሳይሰራ አይቀርም። በቤሴክታሽ የፈለገ ስኬታማ ቢሆን በማንቸስተር ዩናይትድ የነበሩ በእርግጥም የሚታዩ ድክመቶችን መደበቅ አለበት ማለት ባይሆንም፣ ነገር ግን ሲደጋገም የበለጠ ፐርስፔክቲቭ ያስፈልገዋል። በዩናይትድ ያለው ነገር የተጫዋቾች ጉዳይ ብቻ አይደለም፣ የአሰልጣኞች ጉዳይ ብቻ አይደለም። አጠቃላይ ከባቢው ስኬታማ ለመሆን የሚያስቸግር ሆኗል ማለት ነው። እሱን መመርመር ሳይገባ አይቀርም። ለማንኛውም የኦሌ ጉናር ሶልሻየር የቤሲክታሽ አጀማመር ጥሩ ስለሆነ ማሰልጠን ይችላል። ሰውየው ለዩናይትድ የሚበቃ ማሰልጠን ክህሎት ላይኖረው ይችላል፣ ግን ማሰልጠን ይችላል። እሱን እያሳየ ይመስለኛል።